ሰላምን ከጤና ፍቅርን ከበረከት ጋር ተመኘንላችሁ። ውድ ቤተሰቦቻችን ሰዎቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? በእጅጉ የምታተርፉበት መረጃ ይዘንላችሁ መተናል። ይህንን መረጃ ከአክሱም ቲዩብ ኒሮ ማጸጊ ያደርሳችኋለሁ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። እንደተለመደው በከበረው ስጦታችሁ በላይክ በኮመንት በሼር እስከ መጨረሻው አብራችሁን ዘለቁ። ሰናይ ቆይታ ይሆንላችሁ። አንድ መረጃ እያየሁ ነበረ። ስለ ሚድል ዌይ ሰምታችሁ ታውቃላችሁ? ይህንን እስኪ አሰላስሉና ስለ ሚድል ዌይ የምታውቁትን መረጃና ማስረጃ በኮመንት መስጫው ላይ ብታጋሩን ደስ ይለናል። እኛ ግን አንድ በጣም የሚያስገርም መረጃ ነው የምንነጋችሁ ማለት ነው። እንግዲህ ወደ ንጉስ ቻርልስ እንሄዳለን። መጀመሪያ ንጉስ ቻርልስ በብሔራዊ ደረጃ ለግብረ ሰዶማውያን እውቅና ሰጥቷል። ሰሞኑ ምናልባት አይታችሁት ከሆነ መረጃውን በቅርቡ መላው አንግሊካን ቸርች አብያተ ክርስቲያናት ደግሞ በሴት ሊቀ ጳጳስ እንደተተኩ ሌላ መረጃ ወጥቷል። ይህም የሆነበት ምክንያት እንደ ምክንያት ያነሱት ጾታዊ ትንኮሳ ምክንያት ነው ነው የተባለው። ሊቀ ጳጳሳቸው እንግዲህ ሴት እንድትሆን ተወስኗል ማለት ነው። በመላው አንግሊካን ነው ይሄ የተወሰነው ስለዚህ መጀመሪያ የነበረው ጳጳስም በዚህ ምክንያት ወርዷል። አሁን ተሾማለች የተባለችው ሴት ደግሞ ግብረ ሰዶማውያንን በከፍተኛ ሁኔታ የምታበረታታና ይህ ሞቭመንትም እንዲቀጠል የምትፈልግናት ማለት ነው፣ ጳጳስ ሆና የተሾመችው እና እንግዲህ የቤተ ክርስቲያን የበላይ ጠባቂ ነው የሚሏት ማለት ነው። እችን ሴት በነሱ የበላይ ጠባቂ ብለው የሚሾሙት ሰው ነው ልክኛ ጋር ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን የበላይ ጠባቂ የቤተ ክርስቲያናችን የበላይ ጠባቂ ኢየሱስ ክርስቶስ ነው ብለን እንደምናምነው

እነሱ ግን የሚሾሟቸውን ሰዎች ነው የቤተ ክርስቲያናቸው ራስ ወይ ደግሞ ቤተ ክርስቲያናችንን ይጠብቃሉ ብለው የሚሏቸው ማለት ነው። እንግዲህ በቅርቡም በአንግሊካን እና ካቶሊክ ቤተ ክርስቲያን መካከል አንድ የጸሎት ፕሮግራም ነበራቸው ማለት ነው። ይህንን የጸሎት ፕሮግራም ደግሞ የተደረገው በሚድል ዌይ ነው ማለት ነው። ይህች ሚድል ዌይ የተባለችው በጣም የሚያስገርማቸው ይሄ ነው። እንግዲህ ታላቋን አሜሪካን መላው አፍሪካን በሚባል ደረጃ ኢትዮጵያችንን አያካትትም ይህ መረጃ መካከለኛው ምስራቅ

እንደ ቤተክርስቲያን በንግስት ኤልሳቤት ጊዜ የነበረ ነው ሄ ታሪክ አሁንም ድረስ የቀጠለ ማለት ነው። ከምስረታው ጀምሮ እናየዋለን። መካከል የሆነች ናት። ለአንገሊካንም አይደለችም ካቶሊክም አይደለችም፣ መካከለኛ ብለው ይጠሯታል ማለት ነው። እንግዲህ እንደሚታወቀው የህዝብ ቁጥር ቅነሳም ላይ በጣም ትሰራለች ተብላ የምትጠቀስ ናት። ይህች ሚድል ዌይ የተባለች እምነት ማለት ነው፣ ቤተክርስቲያን ልንለው እንችላለን። እንግዲህ እነሱ እንደሚሉት አለማችን ላይ ሁልጊዜ እለት እለት የምንገናኝበት ምንድነው የህዝብ ቁጥር ቅነሳ ነው። መረጃዎቻችን ላይ በብዛት ከእናንተ ጋር የምንገናኝበት፣ ለምሳሌ ማስ ኮንዲሽን በማድረግ ለምሳሌ እንግሊዝ፣ ሌሎችም ሀገራት በኳስ የፉትቦል ላይ በጣም ነው የሚሰሩት፣ በጅምላ ማደንዘዝ። እነሱ ማስ ኮንዲሽን ብለን ይጠሩታል በጅምላ ማደንዘዝ ማለት ነው። አንድ ኢንተርቴን የሚያደርግ ነገር ላይ ለምሳሌ ሆሊውድን መውሰድ ይቻላል፣ አሜሪካን ስናስብ። ከዛ ደግሞ ሌሎችም ሀገራት አሁን የኢንተርኔቱ አለም ላይ ወጣቱ ያለው የኢንተርኔቱ አለም ላይ ነው። በጣም ደግሞ በብዛት ደግሞ አልባላይ ነገሮችን ሲያደርጉ ነውርን ራስን ይሄ ኢሞራላዊ የሆኑ ነገ ነገሮችን ስናደርግ ይሄ በእጅም ላይ ደንዘዝንበት ነገር ነው። ስልካችን ላይ እያንዳንዱ ቤት ብትሄዱ ሁሉም ሰው የራሱን ስልክ ይዞ በግሉ ነው የሚቀመጠው። መዝናኛ ቦታ፣ የትም ቦታ ከሰው ጋር ተቀጣጥራችሁ ለማውራት ብትፈልጉ እንኳን እጃችን ከስልካችን አይረቅምና፣ ይሄ ህዝብን ከህዝብም ለመነጠል፣ ቤተሰብ የሚባለውን ተቋም መምታት፣ ሀገራትን በዚህ መልኩ ድሃ ማድረግ፣ ሀገራችሁ ላይ ምን እየተካሄደ እንዳለ እንዳታቁ በእነዚህ ነገሮች ማደንዘዝ። በቃ ትኩረት አድርጋ የምትሰራው ይህንን ነው ማለት ነው። ንጉስ ቻርልስም ደግሞ አሁን በብሔራዊ ደረጃ መረጃ ለግብረ ሰዶማውያን እውቅና ሰጥተዋል። ግብረ ሰዶማውያን እውቅና መስጠትና እነሱም ማበረታታት ማለት ደግሞ ትውልድ እንዲቆም ማድረግ ነው። አንድ የህዝብ ቁጥር የሚቀንሱበት መንገዳቸው ነው ይሄ ማለት ነው። ሰዎችን ማደሄት፣ በባዮሎጂካል በሆነ መንገድ ጦርነትን መክፈት፣ እርስ በርስ ማባላት፣ ሰዎች ተስፋ እንዲቆርጡና እንዲሰደዱ ማድረግ እንዲሁም ደግሞ ለራሳቸው ያላቸው አመለካከት ዝቅ እንዲል ማድረግ በዚህ ነው፣ በድህነቱም በኢንተርቴንመንቱም በበሽታም በጦርነትም በሌሎች በሙስናዎች ኢንተርኔት፣ በተለይ ደግሞ እንዳልኳቸው የማስጎ ኮንዲሽን በጅምላ በተመሳሳይ ሰዓት ደንዝዘል እንድንቀመጥ ማድረግ የተማረ ሰው አገሪቷ ላይ ወይ በመላው ዓለም በሚባል ደረጃ እንዲጠፋ ማድረግ እኛ ራሳችን ደግሞ እንደዚህ አይነት ነገሮች ላይ ዲፔንድ እንደሆነን የራሳችንን የሆነ ነገር እንዳንሰራ ወደ ራሳችን እንዳንነስብ ማድረግ ነው ማለት ነው። አሁን ዓለም ላይ በደንብ እየሰራላቸውም ይመስላል። ስለዚህ አሁን ስለዚች ሚድል ወይ ስለተባለችው የዚህን ያህል እንዴት ነው ፓወር የሚኖራት የሚለውን ነገር ነው የምናየው ማለት ነው። እንዴት ተመሰረተ፣ አላማቸው ምንድን ነው የሚለውን ደግሞ በተለይ ከሰሞኑ እንቅስቃሴ ይሄ ሴት ጳጳሳትን መሾም፣ ግብረ ሰዶማውያንን የሚያበረታቱ ሰዎችን ወደ ስልጣን ማምጣት፣ ቁልፍ ቁልፍ ቦታዎች ማስቀመጥ፣ እነ ንጉስ ቻርልስን ጨምሮ እንግዲህ ግብረ ሰዶማውያንን እውቅና ሰጥቷል። ሰሞኑን ማለት ነው መረጃውን አይታችሁት ከሆነ መላው አንግሊካን ቸርቾች ደግሞ ቤተ ክርስቲያናታቸው በሙሉ በሴት ሊቀ ጳጳስ እንዲተኩ ማድረግ፣ እነዚህ ነገሮች በስፋት እየሰሩ ነው። በተለይ ደግሞ ሰሞናችንን የዓለምን ሚዲያዎች ያጨናንቀው ይሄ መረጃ ነው ማለት ነው እና ወደ ሚድል ዌይ እንሄድ። ሚድል ዌይ በአማርኛ ስንተረጉመው ቀጥተኛ ትርጉም መካከለኛው መንገድ እንደማለት ነው። ቤተክርስቲያን አብያተ ክርስቲያናት በሚል እንግዲህ ቤተክርስቲያን ነው ማለትም አንችልም። እንግዲህ አሜሪካንን የሚያክል ተጽዕኖ ፈጣሪ በአለማችን ላይ ልዕለ ሀያል እነሱ እንደሚሉት ልዕለ ሀያል የሆነችውን ሀገር ጨምሮ አፍሪካን፣ መካከለኛው ምስራቅ እነ እስራኤልን፣ ህንድን፣ እነ ሆንኮንግን ከ የሚገመቱ ሀገራትን ያንበረከከች ናት። አሁን ደግሞ በስሯ ከ16 ሀገር በላይ እንደገዛች ነው የሚነገረው። አሁንም በስሯም አሉ 16 የምትቆጣጠራቸው ሀገራት እንዳሉ ይነገራል ማለት ነው። ይህ ሚድል ዌይ የሚባለው በፕሮቴስታንት እና በካቶሊክ ቤተክርስቲያን መካከል መካከለኛው መንገድ ይሏታል ማለት ነው። በተቻለ መጠን ታዲያ ይህን ነገር ትኩረት ልትሰጡበት ይገባል። ሚድል ዌይ ጽንሰ ሀሳቡ መሰረቱ በ16ኛው መቶ ክፍለ ዘመን ነው ይሄ የተመሰረተው ማለት ነው። ሚድል ዌይ ወይ ደግሞ ቪያ ሚዲያ ይሉታል በአንግሊካን ትምህርት ውስጥ ነው የተጀመረው። በተለይ ደግሞ በኤልሳቤት ኤልሳቤት አንደኛ የተመሰረተ ነው። ከ1558 እስከ 1603 ዘመን ላይ ነው በደንብ የተስፋፋው። እሷ በፕሮቴስታንትና በካቶሊክ መካከል ግዛትን ለመቀነስ ለምሳሌ የበዓላት ጸሎት፣ የአደባባይ አምልኮች አደባባይ በዓላትን መቀነስ ለምሳሌ ቡክ ኦፍ ኮመን ፕሬርስ መሰረት አድርጋ ነው የተነሳቸው። ይህ የጽንሰ ሀሳብ ቤተክርስቲያን ከፕሮቴስታንት እኩልነት ወይ ደግሞ እምነት ብቻ በእምነት ብቻ መዳን የሚለውን ነገርም ይጨምሩበታል። የካቶሊክ ባህሪያት ለምሳሌ በዛ ጊዜ እንግዲህ የሚሉት ታቦታት አሁን አሉ ይላሉ፣ አደለ ካቶሊኮች አሁንም በታቦት ያምናሉ። ስለዚህ እነዚህን ነገሮችን ለመቀነስ መካከል አስቀምጠውት ነው፣ ሚድል ዌይ እየተባለው። እነዛ ጋም ካለው ቀንሰው፣ እነዚህ ጋም ካለው ቀንሰው መካከል ላይ ያስቀመጡት ነው ማለት ነው። ምንም እንኳን ይችን ነገር አሁን ቤተክርስቲያን ብለን ማስቀመጥ ባንችልም፣ በዚህ መንገድ አንግሊካን ቤተክርስቲያን በእርግጥ ትቀድማለች። አንግሊካን ቤተክርስቲያን እንግዲህ የመጀመሪያ ወንጌልን ያስፋፋች የምትባል ሚሽነሪዎችን እንዲሁም ፕሮቴስታንት ቀደምት ወይ ደግሞ ቀዳሚ የምትባል ናት ያው አንግሊካን አደለ አሁን እንደዚህ ሳይበዙ ቀደምት የምትባለው አንግሊካን ናት ስለዚህ ከዚህም ትቀድማለች ነው የሚባለው ከሚድሉ ማለት ነው እና ይሄ የተፈጠረው በ19ኛው ክፍለ ዘመን ነው በኦክስፎርድ እንቅስቃሴ ነው የተፈጠረው ኦክስፎርድ ሙቭመንት ይሉታል ይህንን ተጠቅመው ነው ይህን ነገር የመሰረቱት የዚህ እንቅስቃሴ አባቶችም እነማን ናቸው እነ ጆን ሄሪ ኒውማን የሚባሉ ቤተክርስቲ ናቸው ከፕሮቴስታንትና ከካቶሊክ ወስደው መካከል ላይ የተቀመጡ ናቸው። ከካቶሊክም የተወሰነ ነገር ወስደዋል፣ ከፕሮቴስታንትም የተወሰነ ወስደዋል። ግን መካከል ላይ ናቸው ማለት ነው። ስለዚህ ሚድል ዌይ ብለው ነው ስም የሚያወጡለት። ስለዚህ የተባበሩት ቤተክርስቲያንም ይሉታል አንዳንዶቹ ጽንሰ ሀሳቡ በባት ስፒክ ቤተክርስቲያን ውስጥ ቀጥታ እቺ ቀጥታ ናት አይሏትም። ከዛም ከዚህ ሚድል ያሉትም ለዚህ ነው። ስለዚህ በተወሰኑ ባፕስቲት የሚባሉ ቡድኖች እንደ ሳውዘርን ባፕስቲት ኮንቬንሽን፣ ወይም ደግሞ ባፕስቲት ወርልድ አሊያንስ ውስጥ በአፍሪካ ከላይ እንዳልኳችሁ በእስራኤል በሌሎች አካባቢዎች በሙሉ የሚደረጉ ስራዎችን፣ እንቅስቃሴዎችን፣ ሀሳቦችን ሁሉ ኮንትሮል የሚያደርጉ ናቸው ማለት ነው። ለምሳሌ በኢየሩሳሌም ያለው ባፕስቲት ሚድ ሚሽን ቢኤምኤም ይሉታል። የትምህርት ጉዞዎች በሆንግ ኮንግ ደግሞ ለምሳሌ ሳውዝ ኤዥያን ማህበረሰቦች የቤተክርስቲያን መዋቅር ስራዎች ውስጥ አሉ። በፕሮቴስታንትና ካቶሊክ ባህሪያት የተቀረጹ ነው የሚሏቸው እነዚህን አካላት ማለት ነው። በፕሮቴስታንትና በካቶሊክ ባህሪያት ከል የሚገኙ ነው የሚሏቸው የግዛትና ሚስዮናዊ ስራዎች አሏቸው። ከ30 እስከ 50 የሚሆኑ ሀገሮችን እንዳንበረከኩ በእነሱ ስር ገብተው እንደሚሰሩ ነው የሚነገረው። ታሪካዊው ነገር ስናነሳ በ19ኛውና በ20ኛው መቶ ክፍለ ዘመን በትስቲት ሚስዮናውያን በአፍሪካ እንደነ ካሜሮን፣ እነ ኮንጎ፣ እነ ሊቤሪያ፣ መካከለኛው ምስራቅ ደግሞ እነ እስራኤል፣ ሊባኖስ፣ ጆርዳን፣ ህንድ ውስጥ ደግሞ እነ ሆንኮንግ፣ አሜሪካ ውስጥ ደግሞ የቤተክርስቲያን መዋቅር ስራዎችን በሙሉ የሚሰሩት እነዚህ ናቸው ማለት ነው። ለምሳሌ በቢኤምኤስ ማለት ይሄ ወርልድ ሚሽን ባፕስቲት ሚሽነሪ ሶሳይቲ ከ1840 ጀምሮ በአፍሪካ ሚስዮን ተጀምረዋል። በ1874 ደግሞ ጆርን ግራንፈል የሚባል በካሜሮን ስራ ጀምሮ ነበረ። እነዚህ የእነሱ ክንፎች ናቸው ማለት ነው። በኢንዲያ ደግሞ አሶሲሽን ኦፍ ባፕስቲት ፎር ወርልድ ኤቫንጀሊካን ብለው እንደገና በ1951 ደግሞ የነበረው ክንፋቸው በሆንኮንግ የቤተክርስቲያን ክርስቲያን መዋቅርና ትምህርት ጀምረዋል ማለት ነው። በተለይ ደግሞ በቻይና ባፕስቲት ቴዎሎጂካል ኮል በእስራኤል ቢኤምኤም በ2025 የትምህርት ጉዞዎች አንዳንድ ነገሮችን ያዘጋጃሉ። በህንድም ወርልድ ሶወር ኢንተርናሽናል የነፍስ ትምህርት በነሱ ቤተክርስቲያን በመዋቅር ስራዎች በሙሉ በእያንዳንዱ ደረጃ ውስጥ አሉ እነዚህ ሰዎች ማለት ነው። በአጠቃላይ ባፕስቲት ሚሲዮኖች ከ30 እስከ 50 ሀገር መጠናቸውን በእጅጉ ያስፋፉ፣ እንደ ባፕስቲት ወርልድ አሊያንስ ቢኤምደብሊው በ134 ሀገር ውስጥ ወደ 51 ሚሊዮን የሚሆኑ የሆኑ አባሎች አሏቸው ማለት ነው። እና አሁን ሰሞኑን የወጡ መረጃዎች ራሱ የሚያሳዩት በቃ እነዚህ ሰዎች ምን ያህል እየሰሩ ምን ያህል እየተሳካላቸው እንደሆነ ነው። እነ ንጉስ ቻርልስ ለምሳሌ በብሔራዊ ደረጃ ለግብረ ሰዶማውያን እውቅና መስጠታቸው፣ ከዛ ደግሞ አሁን ሰሞኑን እንዳልኳችሁ መላው አንግሊካን ቸርቾች በሊቀ ጳጳሳቸው ሴት እንድትሆን መወሰናቸው፣ ሌሎችም ሌሎችም እግዚአብሔር በጣም የሚጸየፋቸው እግዚአብሔር በጣም የሚጠላቸው በጣም እግዚአብሔር የሚያወግዛቸው በእግዚአብሔር ቃል የተወገዙ ነገሮች በሙሉ እያደረጉ ያሉ በተለያዩ ሀገራት እንዳልኳችው 130 ሀገራት መረጃውን እንደሚያሳየኝ ጥናቱ ወደ 130 ሀገራት መጀመሪያ ራሳቸውን ሰውረው ነው የሚሰሩት ከዛ ደግሞ ይኸው አሁን ነብስ ዘርቶ ይወጣል ማለት ነው ንጉስ ቻርልስ እንዳደረጉት እና ዋና ስራቸው በነገራችን ላይ የዓለምን ሕዝብ ቁጥር መቀነስ ነው። አሁን ባልናቸው ነገሮች ሁሉ ውስጥ የሚመጣው ታሪካዊ ግንኙነታቸውንም እንፈትሻለን። የዓለምን ሕዝብ ቁጥር መቀነስ የዓለምን ሕዝብ የሰው ልጅ ሞራል የሚባለውን ስነ ልቦናውን መምታት ማለት ነው። ተስፋ ማስቆረጥ፣ ድሃ ማድረግ፣ እርቃን ማስቀረት በሽታን ጦርነትን መፈብረክ የሰው ልጆች በኢንተርኔት ሱስ በተለያዩ በመጠጥ ሱስ የተለያዩ የሚደረጉ አካላቸው ላይ የሚደረጉ ሱሶች እንዲጠመዱ ማድረግ በኢንተርኔት ማስ ኮንዲሽን ማድረግ በተለይ ደግሞ ኢንተርቴንመንቱ ላይ ፉትቦል ሊሆን ይችላል፣ ፊልሞች ሊሆኑ ይችላሉ፣ ዘፈኖች ሊሆኑ ይችላሉ። ማስኮንዲሽን ይሄ በጅምላ የሰው ልጆችን ማደንዝዝ ቲክቶክስ እና የምንውል ሰዎች አለ እንደምሳሌ ያለምንም ነገር ኢንተርኔት ሙልተን ስልክ ይዘን ገና የራሳችን የሆነ ነገር እንደው አፎርድ አድርገን መኖር ሳንችል እንኳን ቲክቶክ ላይ የምንኖር ሰዎች አለን። አሁን ይህንን አንዱ ጠቀስ ነው እንጂ ብዙ ማህበራዊ ሚዲያዎች አሉ፣ አደለ ከራሳችን ውጪ ያደረጉን በእነሱ በእነሱ እኛን መቆጣጠር ይፈልጋሉ። ከዛ ደግሞ እርስ በርስ ጋ ብቻ ጽያፍ የሆኑ ነገሮች የሰው ልጅ በራሱ ላይ እርምጃ እንዲወስድ፣ የሰው ልጅ ራሱን እንዲጠላ፣ የሰው ልጅ ተስፋ እንዲቆርጥ የሚያደርጉ ብዙ ነገሮች አሉ ማለት ነው። በአንግሊካን ትምህርት ውስጥ እና በፕሮቴስታንት መካከል ግንኙነታቸው የሰፋ እንዲሆን ይፈልጋሉ። አሁን በጥቂት ነገር የሚለያዩ ሃይማኖቶች አሉ። ይሄ ግን ሚድል ዌይ በደንብ እየሰፋ እንደሆነ ነው የሚያመለክቱት። በ2025 አፕሪል 8 ላይ ራሱ የአንግሊካን ቸርች ኢን አሜሪካ ኤሲኤ ይሉታል ባለስልጣናት ከአንግሊካን ካቶሊክ ቸርች ኤሲሲ ጋር የ34 ዓመት ግንኙነት እንዳላቸው መረጃ ያሳያል ማለት ነው እና እና ይህንን መቋረጥ እንዳለበት አንድ መረጃ ወጥቶ ነበረ ይቋረጥ የሚል ሀሳብ እንዳነሱ በ2017 ለምሳሌ በአትላንታ የተጀመረ አለ ስምምነታቸው አንዳንድ ስምምነቶቻቸው እየተጣሱ ስለሆነ ካቶሊክና አንግሊካን ቤተክርስቲያን መካከል የጸሎት የትምህርት ግንኙነት እንዲኖራቸው ይደረጋል። እንዳልኳችሁ ደግሞ የሚገናኙት አሁን ለምሳሌ የሰሞኑን መላው አንግሊካን ቸርች የጳጳስ ሴት ማድረጓን ተከትሎ ከአንግሊካን እና ካቶሊክ ቤተክርስቲያን በጋራ ጸሎት ነበራቸው። እንግዲህ ሁለቱ ሃይማኖቶች ጸንፍ የረገጡ ሃይማኖቶች ናቸው ተብሎ ስለሚታሰብ ነው ሚድል ዌይ የሚሉትን የፈጠሩት። ከዛ በኋላ ደግሞ አንድ ላይ አብረው እንዲጸልዩ፣ አብረው እንዲያገለግሉ፣ አብረው እንዲማሩ ደግሞ ይደረጋል። በተወሰነ መልኩ ደግሞ ሊያቀራርቧቸው ይፈልጋሉ። ይሄ የሚስዮናውያን አውድም አለው በአፍሪካ እና በሌሎች አካባቢዎች ለምሳሌ የቤተክርስቲያን መዋቅር ትምህርታቸውን በተጣመመ መልኩ እንዲሄድ ነው እያደረጉ ያሉት። በመካከለኛው ምስራቅ እና በአፍሪካ ያሉ ነገሮች አሁን እንግዲህ ያለንበት ደረጃ ታዩታላችሁ። ሴት ጳጳስም መሾም የቤተ ክርስቲያናችን ተጠሪ ደግሞ የተሾመው ሰው ነው ብለው ማለት አሁን እኛ ኢየሱስ ክርስቶስ ነው የቤተ ክርስቲያናችን፣ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቤተ ክርስቲያን ራስ ክርስቶስ ነው ብለን እኛ እንደምናምነው፣ እነሱ ደግሞ ሰው እንደሆነ ነው አሁን አጽነው ሰተው የተናገሩ ያሉት ማለት ነው። እና ከቤተ ክርስቲያናቸው አቀማመጥ ከእያንዳንዱ ነገር ጀምሮ ብዙ ይነግረን ብዙ ይሰብከን ነገር አለ ማለት ነው። እና ይች ሚድል ዌይ በአንግሊካን እና በፕሮቴስታንት ትምህርት ውስጥ ብቻ ሳይሆን በተለያዩ ቤተ ክርስቲያናት ውስጥ እየገባች የራሷን ነገር እያስቀመጠች ነው ያለችው ሁሉንም አባላት በሚባል ደረጃ ከኮንሰርቫቲቭ እስከ ሊበራል ያጠመቀች ናት በሚድል ዌይ ስርዓት ውስጥ ይሄ በጸሎት በትምህርት እያሉ ሚስዮናዊ ስራዎች ይታያሉ በተግባርም በቢ ደብሊው ኤ ተዛማች ቡድኖች በ134 ሀገር ውስጥ የራሷን በእምነት እያስፋፋች ነው። እንግዲህ ከላይ እንዳልኳችው ከ30 እስከ እስከ 50 የሚገመቱ ሀገራትን ገዝታለች ይባላል፣ መረጃዎች አሉ። አሁን ደግሞ በ130 በላይ ሀገራት ክንፋን ዘርግታ ያለች ናት ማለት ነው። በ2025 በአፍሪካ በዚያ ውስጥ በከፍተኛ ሁኔታ ተስፋፍታለች። በእስራኤልና በህንድ ደግሞ በተለይ አተኩራ እየሰራች እንደሆነ ይነገራል። ይሄ ጽንሰ ሀሳብ ደግሞ ይነሱ ቤተክርስቲያንን እንደ ጋራ ለማየት የሚል ወይ ደግሞ የተቀ ባ ነገር ቢሆንም ምንድን ነው፣ ቤተክርስቲያንን እምነትን መምታት ነው። በቃ የተፈለገው ማለት ነው። ለምሳሌ ጳጳሳት የትም ቦታ ወንድ ተብሎ ኛ ውስጥ ያለው ህዝብ ውስጥ ያለው እና ህዝቡ እንዲያቀው የተደረገው ነገር ብቻ ሳይሆን በእግዚአብሔርም የተፈቀደው ክህነትን ለወንዶች እንደሆነ ይታወቃል፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። እና ቀስ በቀስ ግን ያንን ነገር መሸርሸር የእግዚአብሔርን ቃል በመጣስ አይደለ? አጋንንት የእግዚአብሔር የሆነ ነገርን አይደለ? ሁልጊዜም የሚፈልገው። ስለዚህ ዲያብሎስ በደንብ ስራውን እየሰራ እንደሆነ የምታቁት አሁን ሰሞኑን ራሱ የሚሿሿሙት በተለይ ደግሞ ይሄ ግብረ ሰዶማውያንን የሚደግፉ ሰዎችን ወደፊት ማምጣት፣ ይሄ የኒው ወርልድ ኦርደርን በደም መንገድ መጥረክ የመጀመሪያው ስራቸው የህዝብ ቁጥርን መቀነስ ነው ከስምንት ቢሊዮን ወደ አንድ ቢሊዮን ማምጣት አለብን ይህ ምድር የሚገባው ለኛና እንደኛ ላሉ ጥቂት ሰዎች ነው ሌሎቹ የምድርን ጸጋ ይካፈሉናል ብለው ነው የሚያምኑት ማለት ነው እና የህዝብ ቁጥርን ለመቀነስ ደግሞ ግብረ ሰዶማውያን በደንብ በሰፊው ሊስፋፉ ይገባል ግብረ ሰዶማውያን አንድ ሰው ከሆነ መዋለድ ዘር መቀጠል ስለማይችል እንዳልኳቸው ባዮሎጂካል ዋሮች አሉ የተለያዩ ረሃቦች በድህነት መምታት ማስኮንዲሽን ማድረግ ይሄ ነው ስራቸው በነገራችን ከላይ የሚያስማሙ ሚድል ሆነው ለዛም ለዚህም ሳዳሉ ዳሉ መሀከለኛ ሆነው የተቀመጡ ቢመስሉም ዋና ስራቸው ግን በደንብ ስትበረብሩት ይሄ ነው ማለት ነው። እና በአሁኑ ጊዜ ግን ይሄ ተጋላጭ በሆነው አለም ውስጥ እነሱ በደንብ አድርገው እየገዙ እንዳሉ በደንብ ብሬንዋሽ እያደረጉ በተለይ ደግሞ ወጣቱ ላይ እየሰሩ እንዳሉ ወጣቱ ላይ ወጣቱ ከተመታ እኮ ነገ ሀገር ተረካቢ አይኖርም። አደለ? ሀገር ያለ ወጣት እኮ ምንም ነው። ስለዚህ ወጣቱ ላይ ነው ደግሞ በስፋት የሚሰሩት ይሄ ኢንተርቴን በማድረግ በተለይ ደግሞ ይሄ ማስ ኮንዲሽን በጅምላ ለምሳሌ ለምሳሌ እጃችን ላይ ባሉ ስልኮች በተለያዩ በኢንተርኔቶች በተለያዩ ነገሮች ወጣቱን ማፍዘዝ የራሱን አእምሮ እንዳይጠቀም ማድረግ ማለት ነው እና ይሄ ከ18ኛ መቶ ክፍለ ዘመን ንግስት ኤልሳቤት አንደኛ የጀመሩት ነገር ዛሬ ላይ በህይወት ቢኖሩ እና ይህንን ነገር ቢያዩ የለፋ ነው። ለዚህ ነው ልፋታችን ፍሬ አፍርቷል ነው ብለው የሚሉት ማለት ነው። ምክንያቱም ግብረ ሰዶማዊነትን፣ ሌዝቢያንነትን የኤልጂቢቲ ኤልጂቢቲኪ ሶሳይቲን በአጠቃላይ ዓለም እንዲቀበል ምን ያህል እየገፉ እንዳሉ ንጉሥ ቻርልስ በብሔራዊ ደረጃ ነው እንግዲህ ለግብረ ሰዶማውያን እውቅና የሰጠው። ከላይ ደግሞ እንዳልኳችሁ አንግሊካን ቤተክርስቲያን መላው አብያተ ክርስቲያናት በሴት ጳጳስ ሊተኩ መሆኑና አሁን ደግሞ በጾታዊ ትንኮሳ ምክንያት ነው ብለው ምክንያት መስጠታቸው እያንዳንዱ ነገር ልብልትሎ ይገባል ወደ ሰዎችን እና እኛ የምንከተለው ክርስቶስን ነው። እኛ የምንከተለው እግዚአብሔርን ነው። ስለዚህ ሰዎች የሚያደርጉትን እያንዳንዱን እንቅስቃሴ መከታተል እና ለምን ማለት ብንለምድ እንዲሁም ደግሞ በጸሎት በንስሀ ብንተጋ በስጋዊ የምናደርጋቸው ኃጢአቶች፣ እና ደግሞ ዲያብሎስም ሊያጠቃን ቢፈልግ በእነዚህ ነገሮች ብቻ ነው መከላከል የምንችለው ማለት ነው። ውድ ቤተሰቦቻችን እና ይሄ እንደ መረጃ ነው ወደ እናንተ ያደረስነው። የእናንተን ሀሳብ አስተያየት እንፈልጋለን። አብራችሁን ስለነበራችሁ እጅግ እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ጀርቆ